አይደል እንደ በሰላም ነው። ሊዱ ነው ያልሻታል? እንደ አላየኋትም የለችም። አዎ ስልኳም አይሰራም። ምናልባት ኤላ ጋር ሄዳ ነው የሚሆነው። ኤላም ስልኳ አይሰራም። አይ ዴቭ ይሄ ገርመሀል። እንደ ለማንኛውም አንተ ገብተውን እረፍት አድርገህ ይሄን የኤላ እዛ ካላደረግኩህ ላስቸግረው ነው የሚሆነው። ለማንኛውም እኔ ነገ በጠዋት ስለሚሄድ እኔ እራሴ እልካታለሁ። እሺ በቃ

ደህና ናት። ምነው? የተፈጠረ ችግር አለ? ምንድነው? አንተ ጥያቄ ምን ሰተሽ ሁለቴ የምጠይቅ ምንድን ነው? ተው ተው፣ ምን አታናካው። ፍቅር ዳይመንድ፣ ምን ሆነሽ ነው? በጣም ተናፍቀሻል። ልኝ ካጠፋሁ ልጥፋ። አፉ ለፍቅር ጊዜ ሲሆን አፍ ተከፈተ። ሁለቱም ደህና ናቸው። ቆይ ግን እናንተ ሥራ የላችሁም ነው? አው ለታወጣች እንደ አይ ገርሙኝ ነው እስኪ እንደወንድም ከተጨነቅችልን ከተጨነቅ ስራ እሺ ከሰማው ነግራችኋለሁ አዴ እንዴት ናት አሁን ቤት ስራ ይበዛባታል አለ ፍቅራ ተስግራትማ ደሞ እንዴት እንደናፈቀች ምትበብ ከሆነ ፍቅሬም ገልጽልኝ ፍቅር እኮ ስላስረዳው የሚሆን ነገር አይደለም እሷ ፍቅሬን ካልተቀበለች አንተ ምንም ማረጋችሁ አምነ መቀበል ያለብህ አንዩ ለተመቀበል ማፈልግ ነው ይመስልሽ እፈልጋለሁ ግን ያቀሰኛል፣ ፍቅሯ ካቀኝ በላይ። አረ ወገን አረ ወገን፣ ለሴት ልጅ ነው የምታወራው፣ እየቆጠብክ ተናገር። ታ የምሰሞን ንገር። በነገራችን ላይ አዴን ብትወዳት ነው እንደዚህ አይነት ነገር እሳ ላታደርግም ነበር። እውነቱን ለመናገር አዴን ያለፍላጎቷ ስለወሰድካት በጣም የተናደደችብን። በወቅቱ ለእኔም ስትነግረኝ በጣም ነበር የተናደድኩ። የምትወደውን ሰው ስሜት መጋፋት አልነበረብን። እረሱ ምንም ማስቡ ያደረገው ነገር የለም። ያቺ ፍቅር ነች የዚህ ሁላ ነገር ተጠያቂ አውሷናት

እድለኛ ነው። ጥሩ ሚስት አለች። እባክህ፣ እኔ አጉር አጉል ጥሩ ጥሩ ሚች ወሱ አይመችም። አንተ ደግሞ ማይመች ነገር ብዛቱ። ብትመችስ የት አባት ታገኛታለህ? ማን? እኔ ዳይመንድ አልፈልጋትም እንጂ ብፈልጋት ኖሮ እንዴት የራሴ እንደማረጋ ታሳየህ ነበር። አንተ ቀደኝ። ቆይ፣ ምንድን ነው የሚያዞርህ? ችግር ምንድን ነው? እኔ እኮ አንድ ቦታ ነው ሄደህ እዛ ቁጭ አትልም? አንዴ ቤዛ ጋር፣ አንዴ ሊዱ ጋር፣ ምን ይልክሰክሳል? ውበታቸው ነው ከአንቺ ውጭ ሁሉም ማራኪ ናቸው። ከረፈፍ አሁን እነሱን ተዋቸውና እዚህ ቤት ውስጥ እንዴት መኖር እንደምችል ስማኝ። ምን ታገኘ እኔም አሁን መሄድ ነበር። አቶ ሪብ ሳያዩኝ ማለት ነው። ስራችንን ሳንጨርስ የት ነው የምትሄደው? አረ ፍቅር አዲ አትሆንም። ባይሆን ሊዱ ተመችታኛለች እሷ ለዚህ ስራ ሪብ ሳቶን አትቀርም። ሊዱ ምን ብልሃት ያለች ነገርኳት። ብቻ እንዳትለኝ አንቺ ደግሞ የዚህን አልፋር አደረግሽኝ እንዴ? ከገባች መውጣት የለም እዛው ከወሰድኳት በኋላ እነግራታለሁ። ሊዱ ትቆይ። ስራን አትርሳ መጀመሪያ አደይን ከዚህ ቤት ይውሰድልኝ፣ ከዛ ቤዛና ሊዱ በኋላ ይደርሳሉ። አይ እኔ ግን በአንድ ድንጋይ ሁለት ወፍ በጣም ነው የተመቸው። ሰላም ውድና የተከበራችሁ በቻለመት ሰዎች ቤት ናቸው ሰላም ናቸው። የሰላማችሁ ዝድ ተረፍረፍ ይበልልኝ። ዛሬ አደይ ክፍል አርባ ሰባትን ይዘንካች ይችበለናል። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ የሆኑ ሄሎ ምን ያጋጥማት ይሆን? ምንስ ይፈጠራል? አብረን የምናየው ይሆናል። ላይክ ሸር ሰብስክራይብ እያረጉ ያበረታቱም ልፈልግም አላልኩ ይቅርታ ዴፍ ከዚህ በኋላ እዚህ ለትንሽ ጊዜ መቆየት ይኖርብኛል ፍቃደኛ ከሆናችሁ ካልሆነም ግን ሌላ አማራጭ መፈለግ እችላለሁ አዎ ዴፍ፣ ናሆል ከዚህ በኋላ ከኛ ጋር የሚኖረው አይ ፍቅር፣ ለትንሽ ጊዜ ነው፣ ጥሩ ቤት እስካገኝ ድረስ ነው። ቆይ ለምን እንደዚህ ቤት የሚቆየው? ማን ፈቀደለት? ውፍ፣ አሁንስ እዚህ ቤት ጭቅጭቅ እንዴት እንዳስጠለኝ። የተከራየሁበት ቤት ተቃጥሏል እና አዲስ ቤት ተከራይቼ እቃ ሟልቼ እስክገባ ድረስ ትንሽ ጊዜ መቆየት ይችላለሁ። ምን እንደምለ አላቅ በጣም ይቅርታሽ። ቆይ ቤቱ መቼ ነው የተቃጠለው? ትላንት ማታ ተቃጥሎ ዛሬ ነው የነገሩኝ። እሳቱ በምንድን ነው የተነሳ? አልታወቀም። እስከው እውነት ነው ወይስ ድራማ እየሰራብን ነው? አንቺ ያምሻል፣ ትንሽ እንኳን የረራ የሚባል ነገር አልፈጠረብሻል። ደርሶብሽ ይሆንዳልሽ። እርግማን ይሆንብሻል? ሆንብሻል። እንዴት ናኦሌን እንደዚህ ተጨንቆ ስለማጣራት ታስቢያለሽ? በቃ ትጨቃጨቁ። ናኦል እዚህ ቤት ለትንሽ ጊዜ መቆየት ትችላለህ። ባርኮት ሲመጣ ደግሞ ያናግረዋለሁ። አንተም ማን ነው እዚህ ቤት ወሳኝ አደረገ? ባርኪ ሙሉ ኃላፊነቱ ለእኔ ሰጥቶ የሚሄደው ናሆል። እዚህ ቤት መቆየት ከፈለግ ክሪን አናግረኝ። ይወል ናውል፣ እሷ ምትለውን እንዳሰማሽ ምስክር ነው ዴፍ እንደዚህ አቆላ ምንጭ እየጠረብ ሹ ወይ ይብቲ ያለ መደብኝ ከየት ለምጣ በፊት ግን ትዝ ይልሻል አደይ እየሰጠራ ሽውዬ ትይ ነበር። ከፍቅርኩሽ በኋላ ግን ኩራት መሆኑ ነው። አራት ወዲ እንደዛ አትበል። እና ምን ልበል? ወይ እናንተ ደግሞ ምነው አንድ ላይ ካልሞትን አላችሁ። እስቲ አንዳንዴ እንኳን ተለያዩ። ምነው ነው መለያየታችንን ፈለግሽው? እረ ለምን አንድ ላይ ብትሆን ነው የሚሻለኝ። እንደሞ ባርኪስ ሲመጣ ሀሳቡን እንዳይቀይር። ምን አልሽ አንቺ አይቶ አደይን ብቻ ላውራት ፈልጌ ነበር ምንድን ነው ስለ ምንድን ነው የምታወሪያት ደግሞ እኔም እዚህ እያለሁ አውሪያት ተዋትሬ ባወራታለሁ አንተ ሂድ በቃ እርግጠኛ ነሽ አደይ ምን ይህን ያህል ሰርቅ የምወስድ ብመሰል አንቺ እንዴህ አው መጥቻለሁ። ሳይሽ ግን ምንም የደበረሻት መስ የደበረሽ መስሎኝ እኮ ነው የመጣሁት። ኧረ እባክህ ሙዚቃ እየሰማሁ ራሴን ዘና ለማድረግ እየሞከርኩ ስለሆነ አልደበረኝም ማለት ነው። እንዴ ምነው፣ ለምን ደበረሻት? ያው በቃ እንደ በቃ እኔ አልችልም። እነ ማሚ ጋር ነው የምሄደው የምፈልገው። እዚህ ቤት ያሉ ሰዎች እንዳለ ሆረር ሆረር ነው የሚመስሉት። ያቺ ፍቅርም፣ ቤዛም፣ አደይም በጣም ነው የሚያስጠሉኝ። እንዴ በቃ እኔ አልፈልግም። ትንሽ ጊዜ ነው እሺ። ልብ ማሚም ዳዲም እስኪመጡ ድረስ ነው እስከዛ መታገስ ሲያቅትሽ። ኡፍ እኔ እንዴት እንደሰለቸኝ አልገባም። ትንሽ ጊዜ ደግሞ ቅብጠት ተሻሻልፍሽ እኔ ግን እና የተከበራችሁ የተናሪያችን ቤተሰቦች ክፍል አርባ ሰባት ይሄንን ይመስል ነበር። በቀጣይ እስከምንገናኝ መልካም ሁሉንም እመኝላችኋለን።